እጅግ አሳዛኙ መረጃ ከአዳማ ናዝሬት፣ በጣም ልብ የመነካ መረጃ ነው እየደረሰን። ምስሉ ላይ የምትመለከቱት አብደላ ይባላል። እጅግ በጣም በሚያሳዝን ሁኔታ በአሰቃቂ ተገድሎ መገኘቱ በርካቶችን እንዳሳዘነ ጭምርም ነው። ይህ ታዳጊ እንደሆነ የአካባቢ ልጆች ይናገሩታል። ከአርባ ምንጭ በመጣው ሙዝ በማውረድ ይተዳደር የነበረው፣ በጣም የሚያሳዝነው ደከመኝ ሰለችኝ ሳይል ሁሌ ያገኛል ለፍቶ ለእለታት እንጀራ እያዋለ በጣም የሚያሳዝነው በባል እለት ግን ያው እረፍት ለማድረግ ዘና ብሎ ወደ ማምሻውን ስመጣ ስልኩን ቀምቶ በሰው እጅ እንደተገደለ ጭምርም የወጡት መረጃዎች ያሳያሉ። እስካሁን ድረስ ገዳዮቹ እንዳልተያዙ ጭምርም የአካባቢ ልጆቹም ጥሪ እንዳቀረቡ ጭምርም ነው። ይህ ተስፈኛ የነበረው ልጅ ገና በልጅነቱ እንደዚህ መቀጠፉ በርካቶችን እንዳሳዘነ ጭምርም የደረሱን መረጃዎች ያሳያሉ። አብደላ ይባላል። እጅግ አሳዛኝ። የአካባቢ ልጆች ሲናገሩ እንዴት ለአንድ ሞባይል ቀፎ ተብሎ የሰው ነፍስ ይጠፋል በማለትም ነው። ውድ የሰው ነፍስ እንዴት ይጠፋል በማለትም ሀዘናቸውን እየገለጹ ይገኛሉ። ነፍስ ይማር። ለቤተሰቦቹና ለወዳጅ ዘመዶቹ መጽናናት እንመኛለን። ሚኪነኝ ከሚኪታቦርን ፎይንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አገኙ። ሰላም ቆዩልኝ።